ወደ አማራ ክልል አምጥቶ ባህር ዳር ላይ ለምሳሌ አሁን ደሴ ላይ ወይንም ጎንደር ላይ አምጥተው ቃለ መጠየቅ ቢያደርጉላት ማን አባቱ ነው የሚነካት? በክልሉ ላይ ማንም የሚነካት ሰው የለም። እና እነዛ ጓደኞቿ የት እንደገቡ ምን ምን እንደተካሄደባቸው ምናምን፣ በደንብ እየተሳቀቀች እኮ ነው ልጅቷ። ሲጀመር ምንም ያደረገች ያወራችሁ ነገር የለም በደንብ ከመጀመሪያው እስከመጨረሻው ድረስ ይሄ እኮ ቢተወን ራሱ ፊልም ይወጣዋል፣ ቢተወን ራሱ ፊልም ይወጣዋል። እና ልጅቷ አማራ ክልል ተወስዳ ቃለ መጠየቅ ቢደረግላት እና የነዛ ልጆች ህይወት ምን እንደደረሰ ይነቃኖ፣ ኢንተርቪው የተደረገው አዎ። ስለዚህ በደንብ ልጅቷ አማራ ክልል አሁንም፣ ልጅቷ ህይወቷ አደጋ ላይ ሊሆን ይችላል። ምክንያቱም እነዚህ የአማራ አክቲቪስቶች አግኝተዋት ናም ኢንተርቪው ያደርጓታል ተብሎ ይፈራል። ሊፈሩ ስለሚችሉ ታውቃላችሁ። መቼም እኛ ሁሌ ለቅሶ ነ፣ ሁሌ ሪኦኦ ነ፣ ሁሌ ዝም ብሎ መባላት ነው እርስ በርስ። ልጅቱ አማራ ክልል ሄዳ እሷስ ሰው አያትኝ አዘነላትኝ እነዛስ ከእሷ በታች በእድሜ ከእሷ በታች ራሱ የሆኑ ይሆናሉ፣ አብረዋት የነበሩት ጓደኞቿ። ስለዚህ ልጆቹ የት እንደገቡና ምን እንደተፈጠረ በእነሱ ህይወት ውስጥ ማወቅ እንፈልጋለን። ምን እንደተካሄደ ማወቅ እንፈልጋለን። እናንተ ደንቆሮች፣ ድምፁ ኑ፣ ድምፁ ኑ። የማንንም ቅራ ቅንቦ ፎቶ እያመጣችሁ እዚጋ ከምታግማሙን አባካችሁን ቁም ነገር እንስራ። ቁም ነገር እስኪ ስሩ። ቁም ነገር ስሩ። ለመጥፋለመጥፎ ነገር ሲሆን ብቻ ነው። ምንሽ ወጣ አየናት፣ ወንድ ሴቱ፣ ትልቅ ትንሹ አነባላትኝ፣ አዘነላትኝ፣ ተቆጨላት። እሺ እነዛስ፣ እነዛስ፣ እሺ የዛሬ ሁለት አመት ታስታውሳላችሁ? የሆኑ አባትን ስቅ ስቅ ብለው እያለቀሱ ልጄን እያሉ እ ማንም ባሊ ያላቸው ሰው የለም። ማንም ሰው ዞር ብሎ ያያቸው ሰው የለም። ዛሬ ደግሞ ፍንጭት አግኝተን እንደዚህ አይነት አጀንዳ አግኝተን እንደዚህ አክባራቸው ስለሌለን አሁን በየት ይፈለጉ ተብሎ ነው ዝም የተባለው እስከ ዛሬ ድረስ። አሁን ግን ይሄው ፍንጭት ተገኝቷል። ልጅቷን እናንተ ወንድ ከሆናችሁ፣ እውነት ለአማራ ህዝብ ተቆርቋሪ ከሆናችሁ ልጅቷን አማራ ክልል ውሰዷትና በደንብ ኢንተርቪ አድርጓትኝ። እነዛ ጓደኞቿ መጨረሻቸው ምን እንደሆነና የት እንደተለያዩ ልናውቅ እንፈልጋለን። አብዛኛውን ደግሞ እኮ የኛ ማህበረሰብ የኛ አማራዎች ኢንተርኔት ተጠቃሚዎች ናቸው፣ ግን ደንቆሮ ናቸው። አሁን እነዛ ልጆች በህይወትም ሊኖሩ ይችላሉ፣ ግን ስነ ልቦናቸው ተነክቶ ሊሆን ይችላል። እንግዲህ በማትፈልጉት ሰው ተደፈራችሁ ማለት ያውም በአምስት በስድስት ወንድ ለአንዲት ሴት በጣም ከባድ ነው። አይምሯችሁስ እንዴት ትክክል ይሆናል? አይደለም አንድ ስድስት ሰባት ተደራርቦ ተደፍራችሁ አንድ የማትፈልጉት ሰው እንኳ ራሱ የማትፈልጉትን ወንድ እንኳ አግብታችሁ እንዴት ነው የምትረበሹት? አግብታ ያውም አግብታችሁ እኮ ብዙ ነገር ሆኖላችሁ አይደለም ሳትፈልጉ በብዙ ወንድ ተደፍራችሁ የማትፈልጉት ወንድ ጋር ራሱ ግንኙነት ስታደርጉ ምን አይነት ስሜት ነው የሚሰማችሁ? እና ትደና ቆሮ፣ አሁንም ተዛሬ ኢቢኤስ ያጠፋው በመንግስት ተገዶ ነው። ምንም ማድረግ አይችልም። እንደውም ጀግናዎች ናቸው፣ ለእኔ እነሱ ጀግናዎች ናቸው። ወላ ህይወታቸውን አሳልፈው እኮ ነው ያችን ልጅ ኢንተርቪው ያደረግኩ ከትኝ ያስጠይቃቸዋል እኮ። ሰብስክራይብ ማንሳት አለብን ምናምን፣ ጅኒ ቆለ ጠረባክሽ ግማታ። ታዲያ ሰብስክራይብ ብታነሽ ምን አባሽ ይቀርባቸዋል? ምንም ምንሽም አይቀርባቸውም። ሾካ ካውላ ገረድ አንቺ፣ አየሽ አላየሽ ምን ልታመጪ? ኢቢኤሶችን እኮ ያለም ህዝብ በአለም ላይ ያሉ አበሻዎች ሁሉ እኮ ናቸው የሚያዋቸው። ያውም አሜሪካ ያሉ ሰዎች ራሱ ትልልቅ ሰዎች ራሱ ቁጭ ብለው እኮ የሚያዋቸው ናቸው። ኢትዮጵያ ምድር ላይ እኮ አንደኛ ቲቪ ኢቢኤስ ነው አይደለ? እንኳን ኢቢኤስ እናንተም ሰው ተብላችሁ እዚህ ጋር ዮኒ ማኛንም እናያለን። እንኳን ኢቢኤስ ቲቪ ያማቸዋል፣ እንዲህ በሽተኛ